ስጋዊነት ነው። ስጋዊነት የምለው ቅናት ቅናት ኤቭሪ መንፈሳዊ ነኝ የሚል ኤቭሪ መንፈሳዊ ልምምድን የሚያደርግ የሚጸልይ ዘማሪ ሆኖ የሚቀና፣ ሰባኪ ሆኖ የሚቀና፣ አስተማሪ ሆኖ የሚቀና፣ ቤተ ክርስቲያን እየመራ የሚቀና። እኔ እና ጥያቄን የፈጠረብኝ አሁን አብሮ ቅናትን ሼር ያደርጋል ወይ? ከቅናት መንፈስ ጋር ነው ወይ መንፈስ ቅዱስን የተቀበል ነው? ለምንድን ነው ሰው የሚቀናው በሰው ላይ? ሰው እኮ ቢሳካለት መልካም ነገር ቢሆንለት በር ቢከፈትለት ለኛ ነው የሚጠቅመን፣ አይደል እንዴ? የስጋዊነት ምልክት ነው። እና አንደኛ ቆሮንቶስ ሶስት ላይ ሶስት ሶስት ላይ ገና ስጋውያን ናችሁና ይላል። እስካሁን ድረስ ገና አትችሉም ይላል። ቅናትና ክርክር ስለሚገኝባችሁ ስጋ መሆናችሁ አይ መሆናችሁ አይደለም። ምን ይላል? እንደ ሰው ልማድ አትመላለሱ። ምን ይላል? ለምን ቅናት? ከምንድን ነው የመጣው? አንዱ የጳውሎስ የአጵሎስ ነኝ በሚል እኔ ከሌ ነኝ የሚል ለራሱ ልዩ መደብ መስጠት ማለት ነው። የራሴ ነገር ልዩ ነው ብሎ መቁጠር ማለት ነው። ቅናት ስጋዊነት ነው። ክርስትና ውስጥ እባካችሁ እህት ወንድሞቼ፣ ይህን ቪዲዮ የምትከታተሉ ቅናት ሕይወታችሁ ላይ ካለ ትክክለኛ ፍሬ እያፈራችሁ አይደለም። አንድን ነገር ስትቃወሙ የምትቃወሙበት መንፈስ ምንድን ነው? የቅናት መንፈስ ከሆነ ቼክ ማድረግ መቻል አለባቸው። በሰዎች መልካም ነገር መደሰት ነው ያለባቸው። ሰዎች ከነበሩበት ህይወታቸው ሲቀየር ፋይናንሳቸው ሲቀየር ትዳራቸው ሲቀየር ስራቸው ሲቀየር መደሰት እንጂ የሚከፋን ሰዎች ልንሆን አይገባም። በዚህ ዘመን ግን የምናየው ነገር ሁሉ በጣም አስቸጋሪ ጥግ በቃ በጣም በመንፈሳዊ ደረጃ ሄዱ የምትሏቸው ሰዎች እንኳን ቅናተኞች ሆነው ታገኟቸዋላችሁ በዚህ ምድር። እኔ እኔ አሁን ብዙ ነገር ጥርጣሬ ውስጥ ከቶኛል። መመርመር ጀምሬያለሁ ብዙ ነገር ዛደራ አልኩት ትንሿ መኪና ስትሆን አይቀናብህም። ትልቅ ከሱ የሚሻል ከሱ የሚበልጥ ነገር ስትይዝ ጠላት ይሆናል። እሱ ስኬትህን ነው የሚጣላው ሰው። የቅናት ስፒሪት እናንተ ባደጋችሁ ቁጥር ወደ ህይወታችሁ የሚመጣ ነው። ሰዎችን የሚያስነሳ ነው። ድሮ የሚያቀሽን ሰፈር ውስጥ አቃት የለ አቀው የለ ምን ነበረው ምን ነበራት እያለ የሚበሳጭ የጨለማ አሰራር ነው። በጣም ግን ነገርን ይገታል። እስከ ሞት ድረስ ያደርሳል። የቃይልና የአቤልን አስታውሱ። ይሄ ከስጋዊነት የመነጨ ከስጋዊነት የመነጨ የቅናት መንፈስ እስከ ሞት ድረስ ከቅናት የመነጨ ሞት ይከተላል። ስለዚህ የሚሳካለትን ሰው ውስጣችሁ ሲቃወም፣ ውስጣችሁ መጥላት ሲጀምር፣ መጨነቅ ሲጀምር ራሳችሁን ይዩ፣ ራሳችሁን ይዩ። በዙሪያችሁ ደግሞ የሚቀኑባችሁ ካሉ እንዴ ሁሉን ነገር የእናንተ ነገር የሚያቃጥላቸው ካሉ ሽሿቸው፣ ጸልዩ፣ ስበሩ። ስራችሁ ለማበላሸት አገልግሎታችሁን ለማበላሸት እስኪተጉ ድረስ የሚሄድ የሚሄዱበት ነው። የእናንተን ነገር በመከታተል ነው የሚኖሩት። የእናንተን ኢንተለጀንስ ነው የሆነ ኢንተለጀንስ ስፒሪት የእናንተን የሚከታተል ስፒሪት እስኪመስሉ ድረስ የምትበሉትን፣ የምትጠጡትን፣ የምትኖሩበትን፣ ያደረጋችሁትን ሲቆጣጠሩ፣ ሲጠብቁ፣ ሲከታተሉ ነው የሚኖሩት። ምክንያቱም የቅናት መንፈስ እንደዛ ነው ባህሪውና። ይህን የቅናት መንፈስ እንዴት አቮይድ እንደምናደረግ እናያለን፣ እንጸለያለን። ክብር ለእግዚአብሔር። ቅናት ስጋዊነት ነው ብለናል ክብር ለኢየሱስ ይሁን ሌላው ይችላል ስትበልጠው ግን የበለጥከው ቀን አንድ እርምጃ ከእሱ ያለፍክ ቀን አለቀልን እና ሩቅ ያለ ሰው ደግሞ አይደለም የሚጎዳህ አብሮ ሰው ወዳጅ የረዳኸው ኦፍ ኮርስ እንዳልኩት የኢንጂነር ጠላት አገልጋይ አይደለም ኢንጂነር የዶክተር ጠላት ሌላ ዶክተር ነው ኦፍ ኮርስ እና እርስ በርስ የመጠላላት የመተማማት እና ያንተ ሸሚዝ የሚከብዳቸው የአንተ ጫማ የሚከብዳቸው ማህበረሰብ መካከል ነው ያለነው። እና ለዛም ነው በጣም ብዙ ማናድገው ብዙ ማናድገው ኢትዮጵያ ውስጥ ምቀኝነት ስላለብን ቅናት ስላለብን ነው። እና ይሄ እንደ አገር እየተፋለማችሁ እየተቃወማችሁ ከህይወታችሁ ላይ በዘር የሚመጣ አለ፣ በሰዎች የሚላክ በስጋ ለባሽ አለ በጨለማው ዓለም የሚመደብባቸዋል። ይህንን ይሄንን ሁሉ በመቃወም ነው ህይወታችሁን እያስለቃችሁ መኖር ያለባችሁ። ባትልፊልድ ነው። ክርስትና ባይዘው ዝም ብላችሁ ድናችሁ የምትኖሩት አይደለም። ባትልፊልድ ውጊያ ነው፣ የጦር ሜዳ ነው፣ የምትዋጉበት ነው ደግሞ የምታሸንፉበት ነው ደግሞም ጠላታችሁን የምትመቱበት ነው። በቃ ወታደር እንዴት ነው ከሌላ ከጠላቱ ጋር ሊዋጋ ሲል እንዴት ነው ምሽጉን ቆፍሮ ተዘጋጅቶ እንደሚዋጋ እንደዛ እናንተም የውጊያ ጦር ውስጥ ገብታችኋል። ጌታን የተቀበለ ሰው ዝም ብሎ የተደላደለ ላይፍ አይኖርም። ኢየሱስን የተቀበለ ሰው እናንተ የሴጣን ልጅ አይደላችሁም የእግዚአብሔር ልጆች ናችሁ። ስለዚህ ሴጣን የሚባል እዚህ ምድር ላይ ያለ አለ ቻሌንጅ የሚያደርጋችሁ፣ ቤታችሁን ዘመናችሁን፣ ትዳራችሁን ሊያፈርስ የሚፈልግ፣ ህይወታችሁን፣ ስራችሁን ሊያበላሽ የሚፈልግ፣ መውጣት መግባታችሁን ሊያበላሽ የሚፈልግ አለ። ስለዚህ ባትል ፊልድ ውስጥ ናችሁ። ዝም ብላችሁ አርለምት በጣም የሚገርማችሁ ነገር ኃጢአት የመጀመሪያው ምንጩ ምንድነው ብትሉኝ፣ ቅናት። እግዚአብሔር መጣና አረ በደጅ አድብታለች፣ ተው ፊትህን አታጥቁር። መልካሙን ብታደርግ እኮ ፊትህ ያበራ ነበረ። በእውነት እግዚአብሔር ያብራላችሁ። ዳዊት በመዝሙር ሠላሳ አራት ላይ እንደዚያ ወደ እግዚአብሔር ቅረቡ፣ ያበራላችኋል ፊታቸውም አያፍርም ያ ችግረኛ ጮኸ እግዚአብሔርም ሰማው ከመከራው ሁሉ አዳም አያቸው ቃየል እግዚአብሔር ሲናገረው ወደ ሱ ቢጮህ ኖሮ ከመከራው ይድን ነበር ቅናት ፊትን ያጠቅሯል ሞገስን ያገፋል መልካም ስራ ግን ፊትህን ያበራል ቅናት በደጅ ያለችውን ያደባችውን ኃጢአት ሰብሰባ ወደ ቤተ ታስገባለች። እንመለስ ስለ ቤክዬ ደስ ሊለኝ ይገባል። እዚህ ስላሉ ቅዱሳኖች ደስ ሊለኝ ይገባል። ስለ እህቶቼ ደስ ሊለኝ ይገባል። ሰው ስለሆነለት ፈውስ ደስ ሲልህ፣ እግዚአብሔር ቤትን ይፈውሳል። ሰው ስለሆነለት ነፃ መውጣት ደስ ሲልህ፣ እግዚአብሔር ሕይወትህን ነፃ ያወጣል። በእውነት በእውነት ዛሬ ያወራችሁት ነገር እጅግ ልቤን ስላቃጠለው ገብቼ ይህንን አለ።